ዘላቂ ሰላምን በማጽናት ልማትን ማፋጠን ይገባል ሲሉ የአማራ ክልል ዋና አፈ ጉባኤ ፋንቱ ተስፋዬ ገልጸዋል። አማራ ልማት ማህበር የማህበረሰቡን ማህበራዊና የመልካም አስተዳደር ችግሮችን በመፍታት ማህበራዊ ኃላፊነቱን እየተወጣ መሆኑን የአማራ ክልል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናግረዋል። ልማት ማህበሩ በየአመቱ 1.6 ቢሊዮን ብር ወጪ በማድረግ ማህበራዊ ልማቶችን ለማህበረሰቡ እያከናወነ መሆኑንም አስታውቋል። ስራው ድንቅ ደሳለው ተጨማሪ አላት። የአማራ ልማት ማህበር አልማ አስራ አምስተኛ መደበኛ ጠቅላላ ጉባኤውን በባህር ዳር ከተማ አካሂዷል። በጉባኤው የተገኙት የአማራ ክልል ምክር ቤት ዋና አፈ ጉባኤ እና የአማራ ልማት ማህበር ጠቅላላ ጉባኤ ሰብሳቢ ወይዘሮ ፋንቱ ተስፋዬ በመተባበር ዘላቂ ሰላምን ማጽናትና ልማት ማህበሩን መደገፍ ይገባል ብለዋል። በተለይም ልማት ማህበሩ በትምህርት ዘርፉ ላይ የሚያደርገውን ጥረት መደገፍ እንደሚገባ አሳስበዋል። ከደረጃ በታች የሆኑ ትምህርት ቤቶችን የማሻሻል ማሻሻል ብቻ ሳይሆን ውስጡም የሚማሩ ተማሪዎች ማግኘት የተገባቸውን የተሟላ ነገር እንዲያገኙ አቅዶ መንቀሳቀሱ ተገቢ ነው። አሁንም የትኩረት ማዕከል ተደርጎ የቀረበው በስትራቴጂው እቅዱም ይሄው የትምህርት ጉዳይ ነውና በጣም ተባብረን ግን መስራት አለብን ብዬ የማስበው በተለይ እያጋጠመን ትምህርት ላይ እያጋጠመን ያለው ዋግ ልናጠፋ የምንችለው የትምህርት ማህበረሰቡ ህብረተሰቡ አልማም ተባብሮ ተጠናካክሮ መሰራት መቻል አለበት። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን አልማ ባለፉት ዓመታት የማህበረሰቡን አቅም በማጎልበት ማህበራዊና የመልካም አስተዳደር ችግሮችን በመፍታት ማህበራዊ ኃላፊነቱን እየተወጣ መሆኑን ገልጸዋል። በቀጣይም ህዝባዊና አቃፊነቱን በማጠናከር በሁሉም አካባቢዎች ተደራሽ መሆን ይገባል ነው ያሉት። በራስ አቅም ከመልማት ምልክትነት ከመንግስት ጋር የመንግስትን አቅምና ጉለት በመሙላት እስከ ዛሬ ይሳተፍባቸው በነበሩት ዋና ዋና የህዝብ ችግሮች በተለይ በማህበራዊ ዘርፉ ያለውን የትምህርትና፣ የጤና አልፎ አልፎ የውሃና ሌሎች መሰረተ ልማትን ማሟላት ላይ የሚሳተፍባቸውና እየሰራቸው ያሉትን ስራዎች የክልሉ መንግስት የህዝቡን የልማትና የመልካም ማስተዳደር እንዲሁም የህግ የበላይነትን ማረጋገጥ ዋና ተልዕኮውና ኃላፊነቱ በመሆኑ አልማጋ መስራት ዋና ኃላፊነታችንን መወጣት አድርገን እንጂ አጋርነትና እንደ ትብብርነት ብቻ አድርገን የምንቆጥረው አይደለም። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ እንዲሁም የአልማ ስራ አመራር ቦርድ ሰብሳቢ ዶክተር ሙሉነሽ ደሴ አልማ የመተጋገዝ ባህልን በማሳደግ ህብረተሰቡን የልማቱ ተጠቃሚ እያደረገ ነው ብለዋል። ማህበሩ የተጀመሩ የልማት ስራዎችን በማጠናቀቅና አዲስ በመጀመር የህብረተሰቡን ችግር መፍታት ይገባልም ብለዋል። አልማ በማህበራዊ ዘርፉ ብዙ አስተዋጽኦ ያበረከተ ማህበር ሲሆን ከጤና፣ ከትምህርት፣ ስራ እድል ፈጠራ በተጨማሪ የተለያዩ አደጋዎች ሲያጋጥሙ ተጋላጭ ለሆኑ ማህበረሰብ ክፍሎችና ዜጎቻችን የምግብና አልባሳት ድጋፍን ጭምር በማቅረብ አጎናቸው ከተጎጆች ጎን ከሆኑ ጭምር በየጊዜው እየገለጸና እየተገበረ ያለ ትልቅ ማህበራችሁ ማህበራችን ነው። የማህበሩ ዋና ስራ አስፈጻሚ አቶ መላኩ ፈንታ አልማ ማህበረሰቡንና አጋር ድርጅቶችን በማሳተፍ በየአመቱ 1.6 ቢሊዮን ብር ወጪ በማድረግ ትምህርት ቤቶችን፣ ጤና ተቋማትን በመገንባትና በስራ እድል ፈጠራ ኃላፊነቱን እየተወጣ ነው ብለዋል። የማህበረሰቡን ችግር ለመፍታትና የኑሮ ደረጃን ለማሻሻል ተጠናክሮ እንደሚሰራም ነው የገለጹት። የአመቱ ከ1.6 ቢሊዮን ብር በላይ በመሰብሰብ ለትምህርት፣ ለጤና ተቋማት ግንባታ እንዲውላ አድርገናል ከትልቁ የምንሰራው ያስቀመጥ ነው። በስትራቴጂክ ፕላናችንም የትምህርት፣ የጤና፣ የስራ እድል ፈጠራ ስለሆነ አብዛኛውን ስራ የሰራ ነው። በየትምህርት ቤቶች የተጓደሉ ህንፃዎችን እያሟሉ ለትምህርት ቢሮ ማስረከብ ነው። በዚህ ሁለት ዓመትም እንደዚሁ ከ5700 በላይ ብሎኮች ተሰርተው ለትምህርት እንዲሰጡ ተደርገዋል። ገንብቶ ከማስረከብም በዘለለ ለትምህርት ጥራቱ ለጤና አገልግሎት ጥራቱ አስተዋጽኦ በሚያደርግ ልክ ሰፋ አድርገን እንሰራለን ብለን ነው እንግዲህ እቅዱን ያቀድ ነው። ልማት ማህበር አልማ በሚቀጥሉት አምስት ዓመታት ከአባላት ከ17 ቢሊዮን ብር በላይ በመሰብሰብ በክልሉ የተለያዩ የልማት ተግባራትን ለማከናወን አቅዷል።